ተመልሰናል ተመልካቾች በዚሁ የምናልፈው ለዜና መጽሄታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል መረጃዎቹ ልታደርሰን ዳናይት ሲሳይ ተዘጋጅታ እዚህ ስቱዲዮ እየጠበቀችን ትገኛለች ዳናይት መልካም ቆይታ ይሆነ አመሰግናለት እሷም አብራችን ቆዩ በሀገር ውስጥ ዜናዎቹን እጀምራለሁ ደሴ ከተማ አስተዳደር በ በዘጠነኛው የመላው አማራ ጨዋታዎች ለተሳተፉ የከተማዋ ስፖርተኞች እውቅናና ሽልማት አበረከተ እውቅና የተሰጣቸው የከተማዋ ስፖርተኞችም ሽልማቱ ለወደፊት ውጤታማ እንዲሆኑ እንደሚያበረታታ ተናግረዋል። ከድር አሊ ከደሴ ተጨማሪ አድርሶናል። የደሴ ከተማ አስተዳደር በዘጠነኛው የመላው አማራ ጨዋታ ለተሳተፉ የከተማዋ ስፖርተኞች ከ725ሺ ብር በላይ ውጭ በማድረግ እውቅናና ሽልማት አበርክቷል። ደሴ ከተማ አስተዳደሩ ወክለው የተሳተፉ ስፖርተኞች እንዳስመዘገቡት ውጤት ሽልማት ማበርከቱን የደሴ ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አቶ ሰይድ አድረገው ገልጸዋል። ከተሳተፍንባቸው 18 የስፖርት አይነቶች በ17ቱ ሜዳሊያ ውስጥ መግባት ይችልናል በአንዱ የስፖርት ብቻ ነው ሜዳሊያ ውስጥ ያልገባ ነው ማለት ነው። ስለዚህ እንዳስመዘግቡት የሜዳሊያ መጠን ለእያንዳንዳቸው እውቅና የሚሰጥ ይሆናል። እንግዲህ እውቅናው ከአንድ ሺ ብር ጀምሮ እስከ አስር ሺ 500 ብር የሚሄድ ይሆናል ማለት ነው። ከተማ አስተዳደሩ በውድድሩ በ231 ስፖርተኞች ተወክሎ በ18 የስፖርት አይነቶች ተሳትፎ በ17ቱ ሜዳሊያ ላይ ማስመዝገብ ችሏል። ይህ ውጤት ከተማ አስተዳደሩ ጎንደር ላይ ከተካሄደው የስምንተኛው መላ አማራ ጨዋታ የተሻለ ውጤት ያስመዘገበበት እንደሆነ ኃላፊው ተናግረዋል። በኦሎምፒክ ስፖርት ወስደን ብንመለከት 30 የወርቅ 19 የብርና 25 የነሐስ ሜዳሊያዎች አስመዝግቧል። ከሁለት ዓመት በፊት ጎንደር ከተማ ላይ ከተካሄደው ውድድር ይሄ በእጥፍ የበለጠ ነው ማለት ነው። ስለዚህ እነዚህ ልጆች ስናበረታታቸው ቀጣይ ላይ ደግሞ የተሻለ በስፖርቱ እንዲቀጥሉ በስፖርቱ የተሻለ ውጤት እንዳስመዘግቡ ያግዛል ማለት ነው። እውቅና የተሰጣቸው የከተማ ስፖርተኞችም ከተማ አስተዳደሩ ላበረከተላቸው እውቅናና ሽልማት ምስጋና አቅርበው ለወደፊት ይበልጥ ውጤታማ እንዲሆኑ እንደሚያበረታቸው ተናግረዋል። ብስክሌተኛ የሚፈልገው ከጎናችሁ ነን አይዟችሁ የሚል ሰው ነው የሚፈልገው አሁን እንደዚህ መጥቶ እኛ እንደዚህ ድጋፍ ስላደረገን ልጆች ተነሳሽ ነው የምንሆነው። ወደ አልባሌ ቦታ እንዳንሄድ ይረዳናል። ተተኪ ስፖርተኞችን ይህን እያዩ በጣም ሞራላቸው ይጨምራል። ምክንያቱም አሁን ላይ የሚደረገው ነገር ለስፖርቱ የሚሰጠው ፎከስ በጣም ከምንጊዜውም በላይ በጣም የተሻለ ነው። አንደኛ በሕብረተሰቡም ዘንድ በእኛም ጋር ትልቅ መነሳሳት እየፈጠረልን ነው እና ይህ መሆኑ ደግሞ ቀጣይም ጥሩ ጥሩ ስፖርተኞች እናፈራለን። ለተሻለም ውጤት የሚያበረታታም ነው። በሽልማቱ በጣም ደስተኛ ነኝ። ያው ቀጣይ ላይ የተሻለ ከዚህ የበለጠ እንድንጥር የተሻሉ ነገሮችን ደግሞ ጠብቀን እንድንወዳደር ያደርገናል። ለስፖርቱም ያለን ቦታና ክብር ከፍ እንዲል ያደርጋል። ይሄ የእውቅና ፕሮግራም መዘጋጀቱ በጣም ለስፖርተኞች ሆነ ለአሰልጣኞች ብርታት የሚሆን ነገር ነው። ስፖርተኛም ደግሞ ድጋፍ ነው የሚፈልገው። እንደምታየው በቃ የተወሰነ ያለውን ከተማ አስተዳደሩ በራሱ ባለው በጀት ልክ ስለሆነ እንትን የሚለው እኛ በሚሰጠን የድጋፍና የሽልማት እንትን በጣም ደስተኞች ነ በሽልማት ስነ ስርዓቱ ላይ ተገኝተው መልእክት ያስተላለፉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ውድድሩ ደሴ የፍቅርና የሰላም ከተማ መሆኗን ያስመሰከረችበት ስኬታማ ውድድር ነበር ብለዋል። ደሴ በማሸነፍ ላይ ብቻ ሆኖ ሳይሆን በለስ ሳይቀነው እንኳን እስከ መጨረሻው እዚያው ቆጭቶ ወጣቱ የሽልማት ስነ ስርዓቱን አስፈጽሞ በሰላም ተመለሰ። በቃ የስልጣኔው ጥግ በዚህ ልክ ነው። ራሱን ተቆጣጥሮ ቆሙ ሌሎች ሲሸለሙ በቃ አጨብጭቡ ሸልሙ ወደ ቤት ይገባ የነበረው እንዲህ አይነት ማህበረሰብ ነው ያለው። እውነትም የፍቅር ሀገር መሆኑን ያሳየንበት ነው። ከተጀመረ ዛሬ ስድስተኛ ቀኑን ያስቆጠረው አስራ ሶስተኛው የኢትዮጵያ ከ20 ዓመት በታች ና አራተኛው ከ18 ዓመት በታች አትሌቲክስ ሻምፒዮና በድሬዳዋ እንደቀጠለ ነው። ትላንት በተካሄዱ የ አንድ መቶ አስር ሜትር መሰናክል ወንዶች ጌታሁን ታደሰ ከሸገር ከተማ አንደኛ ሆኖ ሲያጠናቅቅ አላዛር ናስሩ ና ከጥሩነሽ ጅባባ እንዲሁም ሀብታም ሀጎስ ከኢትዮ ኤሌክትሪክ ሁለተኛ ና ሶስተኛ ሆኖ ጨርሷል። በመቶ ሜትር መሰናክል ሴቶች የኢትዮጵያ ንግድ ባንክ አትሌቶች እመቤት ተከተል ና ምስጋና በቀለ አንደኛ ና ሁለተኛ ሆኖ ሲያጠናቅቁ ስኬት ጌታነ ከመቻል ሶስተኛ ሆና ጨርሳለች። በምርኩዝ ዝላይ ወንድ አበራ አለሙ ከመቻል 4 ሜትር ከ20 ሴንቲሜትር በመዝለል አንደኛ ሲሆን አማኑኤል ተስፋይ ከንግድ ባንክና አብዲ ከነራ ከመቻል ሁለተኛና ሶስተኛ ሆኖ ጨርሷል። ውድድሩ በነገው ዕለት ፍጻሜውን እንደሚያገኝ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በ ሰላሳ ሁለተኛ ሳምንት የኢትዮጵያ ፕሪምየር ሊግ ትላንት ጨዋታዎች ተከናውነዋል። ድሬዳዋ ከተማና ቅዱስ ጊዮርጊስ ተጋጣሚዎቻቸውን ሲያሸንፉ፣ ስውል ሽሬ ወደ ከፍተኛ ሊግ ወርዷል። በንግድ ባንክና ድሬዳዋ መካከል በተደረገው ጨዋታ ንግድ ባንክ በቢኒያም ካሳሁን ግብ ቀዳሚ ሆኖ ነበር። ይሁን እንጂ ድሬዳዋ ከተማ ዮሀንስ ደረጀና እስማኤል አብዱላ ባስቆጠሯቸው ግቦች ጨዋታውን ሁለት ለአንድ አሸንፏል። የሞሮድ ስጋት የነበረበት ድሬዳዋ ከተማ ሶስተኛ ተከታታይ ድሉን አሳክቶ ከወራጅ ስጋት ቀጠና አርቋል። ሁለቱም ቡድኖች እኩል 39 ነጥብ ይዘው በግብ ክፍያ በመበላለጥ ዘጠነኛና 11ኛ ደረጃ ላይ ተቀምጠዋል። በሌላ ጨዋታ ቅዱስ ጊዮርጊስ ስሁል ሽሬን አንድ ለባዶ አሸንፏል። ለፈረሰኞቹ ብቸኛዋን ግብ ደግሞ ፍጹም ጥላውን ያስቆጠረው። ውጤቱንም ተከትሎ ስሁል ሽሬ ወደ ከፍተኛ ሊግ መውረዱ ተረጋግጧል። ከሶስት ተከታታይ ሽንፈት በኋላም ወደ ድል የተመለሰው ቅዱስ ጊዮርጊስ በ43 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ዛሬም የ32ኛ ሳምንት የመጨረሻ ጨዋታዎች ሲከናወኑ መቀሌ ሰባ እንደርታ ከወራጅ ቀጠናው ለመውጣት ማሸነፍን አስበው ከፋሲል ከነማ ጋር ይጫወታሉ። በ37 ነጥብ 12ኛ ደረጃ ላይ የተቀመጡት ፋሲል ከነማዎች ባለፉት ሰባት ጨዋታዎች እድል አለማድረጋቸው ለወራጅ ቀጠናው ስጋት ውስጥ ሆነው ዛሬ ጨዋታቸውን የሚከውኑት። በፋሲል ከነማ በኩል ተከላካዮቹ እዩ ማቲያስና ምኞት ደበበ፣ አማካኙ አቤል እንዳለ እንዲሁም አጥቂው አማኑኤል ገብረ ሚካኤል ከጨዋታው ውጭ ሲሆኑ፣ አማካኙ ሀብታሙ ተከስተና ማርቲን ኪዛም በቅጣት የማይኖሩ ተጫዋቾች ናቸው። ሁለቱም ቡድኖች በሊጎ አምስት ጊዜ ሲገናኙ ሁለቱም በተመሳሳይ አንዳንድ ጨዋታ ድል አድርገዋል። በቀሩ ሶስት ጨዋታዎች ደግሞ አቻ ተለያይተዋል። ጨዋታው ምሽት 12 ሰዓት ይጀምራል። ከዚህ ጨዋታ ቀድሞም ዘጠኝ ሰዓት ላይ መቻል ከሐዋሳ ከተማ ይገናኛሉ። የአካል ብቃት እንቅስቃሴን ለመስራት ሳይንስን የተከተለ አሰራርና የተስተካከለ የአመጋገብ ስርዓት መከተል እንደሚገባ ባለሙያዎች ይመክራሉ። የአካል ብቃት እንቅስቃሴን መስራት ጤናን ከመጠበቅ ባሻገር አምራች ዜጋን እንደሚያፈራም ተገልጧል። አንተነ ተስፋዬ ካል ብቃት አሰልጣኝ ጋር ቆይታ አድርጎ ተከታዩን አዘጋጅተዋል። ከቅርብ ጊዜ ወዲህ ዜጎች የራሳቸውን ጤና ለመጠበቅ የተለያዩ የአካል ብቃት እንቅስቃሴዎችን ሲሰሩ መመልከት የተለመደ ተግባር እየሆነ መጥቷል። የአካል ብቃት እንቅስቃሴ ማድረግ ጤናን ከመጠበቅ በተጨማሪ አምራችና ንቁ ዜጋን ለመፍጠር ያለው ፋይዳም ከፍተኛ ነው። ዜጎችን የአካል ብቃት እንቅስቃሴዎች እንዲያደርጉ መደገፍና ማበረታታት ከባለድርሻ አካላት የሚጠበቅ ተግባር ነው። ላለፉት 12 ዓመታት የአካል ብቃት እንቅስቃሴ አሰልጣኝ በመሆን ሲሰራ የነበረው ሳቦም አብርሃም ታረቀይ ለአሚኮ ስፖርት እንደሚናገረው የአካል ብቃት እንቅስቃሴ ማድረግ ጤናን ለመጠበቅ በጣም አስፈላጊ መሆኑን አመልክቷል። ሆኖም የአካል ብቃት እንቅስቃሴ ለመስራት ሳይንሱን የተከተለ ስራ መስራት እንደሚያስፈልግ ነው የሚገልጸው። የአካል ብቃትን የሚሰሩ ዜጎች ራሳቸውን ጠብቀው ቀለል ያለ እንቅስቃሴን ማድረግ የአካል ብቃትን ከሚያዘወትሩ ዜጎች ይጠበቃል። አሰልጣኝ አብርሃም ታረቀኝ ስፖርት ትጥቅ በማጣት በላ በማለት ስፖርት አንስራ የሚል ሰውም ስላለ ማለት ነው። ያ ሙሉ በሙሉ መጥፋት አለበት። ባገኙ አጋጣሚ ባገኘው ልብስ መስራት አለበት። ከተገኘ አሪፍ ነው ነው፣ በቃ ሙሉ በሙሉ የስፖርት ትጥቆች ቢገኙ ምርጥ ነው። አመጋገቦችም ሙሉ በሙሉ የተስተካከለ አመጋገብ ቢኖርም በጣም ኳሊቲ ነው፣ ግን ካልተቻለ ግን ባለው አቅም ማንም ሰው መሞከር አለበት። ቀለል ያለ እንቅስቃሴ ማለት ነው። የአካል ብቃት እንቅስቃሴ በሚሰራ ጊዜ ራስን ለመጠበቅ የተስተካከለ አመጋገብ መከተል እንደሚያስፈልግም አመልክተዋል። አትክልት ሙሉ በሙሉ በቀይ ይመከራል፣ ለስፖርተኛ ማለት ነው። የጮማ ምናምን ስጋ፣ የስጋ ነኮች በብዛት አይመከሩም። እንዲሁ ጭራሽ አይመከሩም ሁሉ ማለት ነው። በተለይ አሁን የስኳር ግፊት ምናምን ያለበት ሰው በነገር ላይ ሳይንሱ ማለት የሚለው ዓለም ጤና ድርጅት እንዳጠቃላይ በጮማ ነክና ስጋ ነክ መብላት የለበትም ነው የሚለው። የአካል ብቃት እንቅስቃሴ ማድረግ ጤናን ከመጠበቅ ባሻገር ዜጎች የተስተካከለ ቁመና እንዲኖራቸው እድል ይፈጥራል። ስፖርት የሚሰራ ሰው እድሜውም እየጨመረ ስለሚሄድ ማለት ነው። ከእድሜ አኳያ በጣም ነው የሚስተካከሉ ማትለያቸው ሰዎች አሉ። አሁን ትልልቅ ሰዎች አትለያቸውም እድሜያቸውን በቃ እስቲ ገምት ስትለው አርባ ሰላሳ አምስትን እንገምታቸዋለን ግን ከስልሳ በላይ ናቸው። እኔ አሁን አንድ የገጠመኝ ገጠመኝ ያለ ከእኔ አካል በቃ ሳሰራ እስቲ ገምቱ ስንት ዓመት ነው ምናምን ሲል እኛ አርባ አምስት ነው የገመት ነው ግን ሰውየው ስልሳ ሁለት አመት ነው። ምንም አያስነቀም በቃ አትለየውም ወጣት ነው፣ ሁሌም ስፖርት ይሰራል። ይሄ ያመጋገብ ስርዓቱን በጣም ነው በኮንዲሽን የሚጠብቅ በዛ መሰረት በቃ እድሜው ይሄ ሰውዬ በቃ መቼም ይሰራል ማለት ነው በቃ በ90 በመቶ አመቱ ይሰራል ስፖርት ይሄ ሰውዬ ምክንያቱም በ62 አመቱ ነው እንደኛው ወጣት ነው አይለየውም በቃ በመሆኑም ሁሉም የህብረተሰብ ክፍል የአካል ብቃት እንቅስቃሴ ማድረግ ይገባዋል የተሻለ አስተሳሰብ ስለሚፈጥር ጤናማና ብቁ ዜጎችን መፍጠርም ስለሚያስችል ትኩረት አድርገው ዜጎች የአካል ብቃት እንቅስቃሴ መስራት እንዳለባቸው አሰልጣኝ አብርሃም ታረቀኝ አመልክተዋል። ከውጭ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዛሬ ምሽት ይከናወናል። ሶስት ጊዜ ዋንጫውን